ሳቁሜ ይምሰል የስታው ገዶሎ የስዴን ኑሮ ተከርኖ ይምሰል አለ እኔ ወዴት እየሄዱ እንደሆነ ሴቱም ወንዱም ምን ይላቅ አልችልም። አሁን ደግሞ አዲስና ትኩስ መረጃት እንመለከት። አብርሽ በቃ ጓዞን ጠቅልሎ ወዴ ቡታ ጀራ ሄዴ ማለት ነው። አዲስ አበባን ጥሎ ተዛጋሽዬ አበርኩ ጨርቁ እያለ አብርሽን ቀበቶ ፈቶ ወይም አለንጋ ወይም ጉማሬ የታወቃችሁ በሱ ሊገርፈው እየተዘጋጀ ነው ማለት ነው። አሰላም አለይኩም ራህመቱላሂ ወበረካቱሁ። ውድና የተከበራቸው የመሬም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ ሐምዴላ። ለቻናል አዲስ የሆናችሁ ሸላዩ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መሬም ቅመሟ እንግዲህ ቢርባትም ቢከፋትም ብታዝንም በብትበሳጭም ቢያማትም በቃ ይችን እየገዛይ ፉጣ እያለ ትኖራለች ማለት ነው። ሴቱ ግን ያለ ወንድ መኖር አልችልም፣ በቃ ወንድ ተለለኛ ህይወታችን ባዶ ነው እያሉ ህይወታቸውን እያቦሰቃቀሉ የነሱን አልፎ የቤተሰቦቻቸውን መቀመጫና መውጫ መግቢያ እያፈሩባቸው መኖሩን ታወቃላችሁ። ስንቶቻችሁ ይሄን ታውቃላችሁ? ኧረ ተው በአረብ ሀገርም ሆናችሁ ኢትዮጵያ ወላጅ አንገት አታስደፉ። ለሊ ነውር፣ ለሊ ቅርስ የሚሆን ነገር አትስሩ። ጥረሽ ግረሽ፣ በላብሽ በይ። በአረብ ሀገርም ያላችሁ ብዙ፣ የማገጣችሁ ብዙ ሁኸ ስላታዎች አላችሁ። በኢትዮጵያም እንደዛ በቃ ወንዴ ዲም ስሬ ነው የምትሉ ማለት ነው። ይሄ አበበ ብሄር ከበደ ይመጣል፣ ከበደ ብሄር በቀለ ይመጣል። ምንድን ነው የወንድ መሽም ሁሉ ነገር ያ ወንድ ነው። ያም ወንድነቱን ነው የሚያሳይሽ። ያ ወንድነቱን ነው የሚያሳይሽ። ለምን እንዴት ትሆናላችሁ እንዴ? ማርያም ቅመሟ ማለምን እንደውሚቱን በቃሪያ ሜሬ እንዲያቱን እየገዛችሁ እየበላችሁ፣ እንደው ምን ነው ሰከና አትሉም? ትበላላችሁ፣ ትጠጣላችሁ የል ድረስ ያሰኛችኋል። እናትና አባት እየተሰደባችሁ ሀገር ለቃችሁ ወንድ ፍለጋ ተቀበሌያችሁ፣ አካባቢያችሁ ወንድ ያጣችሁ ይመስል ማለት ነው። አንድ ሴት ልጅ ራሷ ናት የምትናቀው ወንድ ልጅ ደግሞ ቂጥ ውስጥ የሚቃጠል ወድሻለሁ አፈቅርሻለሁ ቲል ሽዋል ቲልሽ ደር ቲልሽ ኑር እንጂ አንቺ ወድህለሁ ታልሽው በቃ ወዳኛለች በቃ ተወደደች። ምን ታደረግልኛለች? አንድ የልቧን ከተቻታለሁ ልቤ ውስጥ ስለዚህ ምን ታደረግልኛለች? ልና ምን እንደሚያደረግሽ ታለሽ ይተውሻል። ይተውሽ እና ሌላቱን ይይዛል ማለት ነው። እና ለምን እንድትሆናላችሁ? አሁን ሩታ እንደዛ ቂጥሽ እስከሚቃጠል በፍቅር ወደድኩሽ ያፈቀርኩሽ እያልሽ ተታለቅሽ ቤተሰቦችሽን ትተሽ ነበረ አሁን ምን አረገሽ? እንዴት ዝተሆነማ ቆይ፣ በሆድ ዋጥን ስላሲ ዛት ቆይ ማኒ ካልሰርና ጫወትባታለሁ እያለ አሁን ማንም ሲጋደረ ላይ ተለጥፎ ይውላል ያድራል ማለት ነው። አሁን እንደገና አበዴ ጨርቄ አበርስ ከበርቱ አበዴ ጨርቄ አይሰራም ይሰራል አይሰራም። ወትሮ ነበር እንጂ መጥኖ መድቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ይሆናል። ሜረንዲ እንጠጣው መስራትን የመሰለ የለም። እንደ እንደ ጉራጌ እንኳን ለስራም ሆነ ለውቀት ብልህ ነበረ። ምን እንዲህ አረጋቸው? አሁን ወጣቶቹ ናችሁ እንጂ የተንዘላዘላችሁ ጉራጌን ያሳደባችሁት ጉራጌ ኢትዮጵያን አሰን በቃ ጉራጌ ኢትዮጵያ ሰው የሚያስብላት ኢትዮጵያን ጉራጌ ነው። ጉራጌ በሄደበት በኩል በሄደበት ቦታ በሄደበት ዘርፍ እንስራ፣ እንብላ፣ እንለወጥ እንጂ ምቅኝነት ምናምን እንላገለ መሌ ወሬ የለበትም። ምን ነው እንዴ የአሁኑ ትውልድ ደግሞ አዛባይ እየሆናችሁ አቃታችሁ፣ ለሀገሪቱም ለቤተሰብም ሸክም መሆናችሁ ሳልዬ። ምን ነው እንዴ? አንድ ሴት ቢሄድ ሴት የለም እንዴ? ሩታ ብቻ ናት እንዴ? ላንተ ቅጥ ሳይዝህ ተብላ የተሰፋችሁ ሩታ ብርሽ ብቻ ነው እንዴ? ለአንቺ ቅጥሽ አብርሽ ብቻ ነው ሳይዝ ሸይ ቅጥሽ ብሎ የተሰፋው? ኧረ ተው። ሴት ቢሄድ ሴት ይመጣል፣ ወንድ ቢሄድ ወንድ ይመጣል። እንደዚህ እያደረጋችሁ ነው ወንዱንም የምታበላሹ ሴቷንም የምታበላሿት። አዎ እንኳን አይደለም ወንድ እንኳን አይደለም ሴት ልጅ፣ እናት፣ አባት፣ እህት፣ ወንድም በቃ በዚች ዓለም የምትወዱት ሰው ይኖራችኋል። ያን ሰው እንኳን አታችሁ ህይወት ይቀጥላል ብላችሁ ይኖራል። ማናቸውም አንድ ሰው አሁን የሆነ ቤተሰቡ ሰው ምቶበት ያለቀኑ እነሱን ተከትሎ የሞተ ሰው አለ እስቲ ንገሩኝ። የለም። ለምን ሁላችንም ዓለም ተራ ተራችንን ጊዜያችንን ጠብቀን በሚወስድብን መልኩ ነው የምንሄደውና፣ ማለት ነው ያን ሰው ምን አብልጠን ብንወደው ወደው ምን አብልጠን ብናፈቅረው በመሙ ጊዜ ልንረዳው ልንጨነቅ፣ በችግሩ ጊዜ በሀዘኑ ጊዜ ልንረዳው እንችላለን፣ ግን ተሞተ ተከትለው ይሄድ የለም። እኔ በዚች ኡርሜ አንድ ሰው ሙቶ እሞተ ሰው ጋር ኖርማን ሰው ሞተ ቲሉ ሰምቻ አላቅም። ያው እንግዲህ ፌንት በመብላት በመደንገጥ ስትሮክ ይዛቸዋል ድንገት ሰው ሲሞትባቸው በዛ በዛ ምክንያት ኋላ ስበቡ በነሱ ሆኖ አሟቸው አሟቸው ሊመቱ ይችላሉ፣ እንጂ እንደዚሁ ለምለም እንደዚሁ ለምለም ፊቱ የፊቱ ገጥታ እያለ ያ የሞተ ሰው ትቀበር እኔም ልቀበር ብሎ የሞተ ሰውና ኖርማሉ ባንዲ መሽም ተቀበረ የሚባል ህልምም እውነትም የለም። ስለዚህ ደሞ ለወንድ ይህ ጥርግበል ምንሽ ጎደለሽ? ትምህርትሽን ተማሪ አንቺው እኮ ነሽ ራስሽ እየተልፈሰፈሽ ሩታ ማለት ነው። ትልፈሰፈሽ ያለሽ ደህና ባለፈው ቆርጠሽ ተልፈሰፈሽ ስታሁን ወይ ካናዲያሽ ነበርሽ፣ ወይ አንዱን ቱጃር ግብተሽ ሽር ብለሽ ትኖሪ ነበር ማለት ነው። ራስሽ እየተልፈሰፈሽ በነገራችን ላይ ሩታ እንደዚህ አይነት ትዛ ለመሸሽ የማይሆንሽ እርሜ ልክሽን እያለቀሽ ተምንኖሪ አሁኑ በአጭሩ ቅጭት አርገሽ ኒካሽን ቁጭ ብትነ የሚሻልሽ። ለቻናል አዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። በነበረን ቪዲዮ እና በነበረን ቆይታ ህን ይመስለን። ቀጣይ ቪዲዮ ውስጥ የምንገናኝ። ሰላም አሌኩም ረህመቱላ ወበረካቱ። ቻው።